ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን። ወደ እለቱ ጉዳያችን እናልፋለን። የሱዳን ዜጎችን በመጠቀም በቀን ከአንድ ሚሊዮን ዶላር በላይ የውጭ ምንዛሬ በኤርፖርት በኩል ከሀገር እየወጣ ይገኛል ሲል መሰረት ሚዲያ ያወጣው መረጃ ይጠቁማል። መረጃውን ሙሉን የምናስደምጣቸው ይሆናል። አንዳንድ ግለሰቦች በተለይ ባለሀብቶችና አመራሮች ያከማቹትን የውጭ ምንዛሬ ወደ ዱባይ እንደሚያሸሹ የአደባባይ ምስጢር ከሆነ ሰለማብተዋል። ታዲያ በምን መልኩ ይህ ገንዘብ ከሀገር እንዲወጣ ግምት ቢኖረው የጠራ መረጃም አልነበረም። መሰረት ሚዲያም ለበርካታ ሳምንታት ክትትል ሲያደርግበት ቆይቶ መረጃውን እንደሚያሳየው አሁን አሁን የሱዳን ሀገር ዜጎች ገንዘብ አዘዋሪ አድርጎ መጠቀም አንዱ ገንዘብ የማሸሻያ መንገድ ማድረግ ተጀምሯል ይላል። እነዚህ በውጭ ምንዛሬ የተቀመጠ ገንዘብ ወደ ዱባይ ለማሸሽ የሚፈልጉ አካላት በሱዳን ዜጎች በኩል ወደ ዱባይ እየላኩ ይገኛሉ። ይህን ስራ የሚሰሩት ደግሞ አምስት ቡድን በመጠቀም ነው። በእያንዳንዱ ቡድን ውስጥ ደግሞ ከሀያ በላይ ሱዳኖች ይገኛሉ ሲሉ ገልጸዋል። እያንዳንዱ ሱዳናዊ በትንሹ ከ10,000 ዶላር በላይ ይዞ በአንዴ ይወጣል። አንድ የውጭ አገር ዜጋ ወደ ኢትዮጵያ ሲገባ ያለውን ብር አስመዝግቦ እንደሚገባ ይታወቃል። ነገር ግን እነዚህ የሱዳን ዜጎች ለዚህ ስራ ብለው ቀን በቀን ከ10,000 ዶላር በላይ የውጭ አገር ገንዘብ ይዘው ይወጣሉ ያሉን በኤርፖርቱ ዙሪያ የሚሰሩ የመረጃ ምንጮች ናቸው ሲል መሰረት ሚዲያ ገልጸዋል። ይህን አሰራር በቅርብ ጊዜያት በጣም እየተለመደ እንደመጣ የሚናገሩት አንድ ስም አይጠቀስ ያሉ የጉምሩክ ባልደረባ ደግሞ ዱባይ ሲደርሱ ተቀባያላቸው ገንዘብ ላመጡበት 110 ዶላር ለኪሳቸው ተቀብለው ወደ ኢትዮጵያ ለሌላ ተመሳሳይ ስራ ይመለሳሉ ብለዋል። የተለያዩ መረጃ ምንጮች እንደሚያሳዩት በዚህ መልኩ በሚደረግ ህገወጥ የውጭ ምንዛሬ ዝውውር በቀን ከአንድ ሚሊዮን ዶላር በላይ ገንዘብ ከሀገር ይወጣል ሲሉ ገልጸዋል። ኤርፖርት አካባቢ ይህ በግልጽ ይታወቃል። ውስጥ በግልጽ ብሩን ይዘው ሲወጡ ማንም አይናገራቸውም፣ ምክንያቱም አብረው ስለሚሰሩ የሚሉት ሌላኛው የመረጃ ምንጫችን ሀገሪቱ በዚህ መልኩ በርካታ የውጭ ምንዛሬ እያጣች መሆኑንም ጠቁመዋል። በሌላ ዜና መስመርተኛና ድርድር በሚል ህገወጥ አሰራር በርካቶች ውድ እቃዎችን ከውጭ ሀገር እንደፈለጉ እያስገቡ መሆኑም የምርመራው ዘገባ ያሳያል። የኤርፖርት ጉምርክ ሰራተኞች በስፋት በሚሰሩት ይህ ህገወጥ ድርጊት በቀን እስከ 200 ሺህ ብር እያገኙበት መሆኑም እንደሆነ ተሰምተዋል። አሰራራቸውን ሲያብራሩም በሁለት ይከፈላል ይላሉ። መስመርተኛና ድርድር አንዱና ዋነኛ መስመርተኛ የሚባለው ሲሆን በሂደቱ ሁሉም በሚባል መልኩ ከተራ ኃላፊ ጀምሮ እስከ ድንገተኛ ያሉ የሚያውቁት ሆኖ ኤርፖርት ውስጥ በኮድ እቃ ሳይቀረጥ ማሳለፍ መሆኑን ድርጊቱን የሚያውቁ ለሚዲያችን ጠቁመዋል ሲል መሰረት ሚዲያ ዘግበዋል። መስመርተኛ የሚባለው እቃው ከኤክስ ሬይ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ሳይታይ ይወጣል። ሌላው መንገደኛ ደግሞ በ10 ሺህ ብሮች በሁለትና ሶስት ተጨማሪ ሻንጦች ይከፍላል፣ በማለት አስረድተዋል። በሌላ በኩል ድርድር በሚባለው አሰራር ስራውን የሚሰሩት የኤክስሬ ማሽን ሰራተኛው እንዲሁም ውስጥ ያሉ ፈታሾች መሆኑ ይታወቃል። የኤክስሬ ሰራተኛው ቀው ፍተሻ ክፍል እንዳይገባ ያደርጋል ያስከው ውድቃ ይዞ የያዝከውን ውድ እቃ ይዞ ያስወጣል። በማግስቱ ደውሎ ከአምስት ሺህ እስከ አስር ሺህ አስገቡ ይላል፣ ይገባለታል። ፈታሾች ደግሞ ውስጥ የገባን ነጋዴ ስልክ ተቀብለው ለይስሙላ የተወሰነ ነገር ጽፈው ያስወጣሉ። በማግስቱ ደውለው ብር አስገቡ ይላሉ በማለት የኤርፖርቱ ምንጭ አስረድቷል። ይህ ድርጊት ሲፈጽሙ ከምንጽፈውና ከሚቀረጥ ከምንፈጽመውና ከሚቀረጥ እያሉ በግልጽ መንግስትንና ሀገርን ገቢ እያሳጡ መሆኑን መረጃዎች ያሳያሉ። ኤርፖርት ውስጥ እየተሰራ ያለው የኮንትሮባንድ ጉድ ነው የሚያስቢል ሲሆን እቃው ከዱባይና ከቻይና በሻንጣ እያደረጉ ከሶስት እስከ አራት ሻንጣ ሳይፈተሹ ይዘው ይወጣሉ ብለዋል። ውስጥ ያሉት ሰራተኞች ደግሞ ያሳልፋሉ ያለ ገደብ። በዚህ መልኩ ኮንትሮባንድ እየተጧጧፈ ሀገር እየተጎዳ ነው የሚሉት አንድ ጥቆማ ሰጪዎች ናቸው። ጥቅምት 24 ቀን 2018 ዓ ም የዚህን ዜና መሰረት ሚዲያ ዘገባ ማውጣቱን ተከትሎ የመንግስት የጸጥታና የደህንነት አካላት ከባለፈው ሐሙስ ለስ ጀምሮ በኤርፖርት ውስጥ ምርመራ መጀመራቸውም ታውቋል። አንዳንድ መረጃዎች እንደሚያሳዩት የተወሰኑ መስመርተኛ በሚል ስም የሚታወቁ ነጋዴዎች በቁጥጥር ስርም ውለዋል ተብሏል።